ብሔራዊ ቡድኑ ወደ አሜሪካ እንደሚያቀና ተሰማም፣ አመራሮቹ በአሜሪካና ኢትዮጵያ ይገኛሉ። ዘገባዊ መላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ከሁለት ዓመት በፊት የኢትዮጵያ ብሔራዊ ቡድን በጊዜያዊ ዋና አሰልጣኝ ኢንስትራክተር ዳንኤል ገብረ ማርያም እየተመራ በታሪኩ ለመጀመሪያ ጊዜ ወደ ታላቋ ሀገር አሜሪካ የተጓዘ ሲሆን ዘንድሮ ደግሞ ለሁለተኛ ጊዜ በአሰልጣኝ መሳይ ተፈሪ እየተመራ ወደ ስፍራው እንደሚያቀና ለጉዳዩ ቅርበት ያላቸው ታማኝ ምንጮች ለዝግጅት ክፍላችን አስታወቁ። የኢትዮጵያ ብሔራዊ ቡድን ወደ አሜሪካ የሚጓዘው ኢትዮጵያውያን እግር ኳስ ተጫዋቾች በአሜሪካን ሀገር በሚገኙ የሊግ ውድድሮች ላይ የመጫወት እድል እንዲያገኙ የሚያስችል የወዳጅነት ሙከራ ጨዋታን ለማድረግ ነው። በአሜሪካው ዲሲ ዩናይትድ ክለብ ውስጥ የባለቤትነት ድርሻ ያላቸው ትውልደ ኢትዮጵያዊ ባለሀብት ጁማ ሞካቻ ለሁለተኛ ጊዜ እድሉን እንደፈጠሩም ታውቋል። የኢትዮጵያ እግር ኳስ ፌዴሬሽንም ብሔራዊ ቡድን ወደ ስፍራው እንዲጓዝ የቅድመ ሁኔታ ስራዎችን ከባለ ሀብቱ ጋር እየሰራ እንደሚገኝ ለማወቅ ችለናል። የፌዴሬሽኑ ፕሬዝደንት አቶ ኢሳያስ ጅራም ይህንን ኃላፊነት ለመወጣት ከቀናት በፊት ድንገት ዋሽንግተን ዲሲ ከተማ ተከስተዋል። በአሁኑ ወቅት የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጅራ አሜሪካን ሀገር ባለሀብቱ ጆማሞ ደግሞ ኢትዮጵያ ይገኛሉም ተብሏል። አቶ ኢሳያስ ጅራ በአሜሪካ በጉዳዩ ዙሪያ ከባለ ሀብቱ ጋር በስፋት የተነጋገሩ ሲሆን በዛሬው ዕለትም ለሁለተኛ ጊዜ የዲሲ ዩናይትድን የሜጀር ሊግ ጨዋታን ከሰዓታት በፊት የክለቡ ስታዲየም በአካል በመገኘት መከታተላቸውን ታማኝ ምንጮቻችን ከስፍራው ገልጸውልናል። ባለ ሀብቱ ጆ ማሞም በአሁኑ ወቅት የብሔራዊ ቡድኑን የጉዞ ሁኔታ ለመጨረስ አዲስ አበባ እንደሚገኙ ታማኝ ምንጮቻችን ነግረውናል። ጆ ማሞ ከአሜሪካ ሀገር የመግቢያ ቪዛ ጋር በተገናኘ የኢትዮጵያ ብሔራዊ ቡድን ችግር እንዳይገጥመው በማሰብ አስፈላጊውን ቅድመ ሁኔታ እየጨረሱ እንደሚገኙ ሰምተናል። ትውልደ ኢትዮጵያዊ ባለሀብት ጆ ማሞ ኢትዮጵያውያን እግር ኳስ ተጫዋቾች በአሜሪካ ሜጀር ሊግ ላይ እንዲጫወቱ በማድረግ ለሀገራቸው እግር ኳስ እድገትና ልማት የበኩላቸውን አስተዋጽኦ የማበርከት ምኞትና ህልም ያላቸው መሆኑን ከአሁኑ ቀደም መግለጻቸው ይታወቃል። ከሁለት ዓመት በፊት ይህንን እውን በማድረግ ሱራፌል ዳኛቸው፣ የመጫወት ጋቶ ቺፓኖምና ከነአን ማርክነህ የሙከራ እድል እንዲያገኙ ማመቻቸታቸው ይታወሳል። ዘንድሮም ለሁለተኛ ጊዜ እድሉን ለማመቻቸት አስፈላጊውን ሁሉ እያጠናቀቁ ይገኛሉ። በቀጣይ ሁለት ወራት ሁሉም ነገር ተጠናቆ ብሔራ ቡድኑ ወደ ስፍራው ሊያቀና እንደሚችል ያገኘ ነው መረጃ ያመላክታል። ዘንድሮ ወደ አሜሪካ የሚጓዙ የኢትዮጵያ ብሔራዊ ቡድን በተለያዩ ዓለማት የሚገኙ ኢትዮጵያውያን እግር ኳስ ተጫዋቾችን በማሰባሰብ ከወትሮ በተለየ መልኩ በመጠናከር ወደ አሜሪካ እንደሚጓዝ ታውቋል።